ሰላም ጤና ስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 18 2017 ዓም የምሽት ዜናዎችን ይዘንላችሁ ቀርበናል። በአራቱም የአማራ ግዛቶች እየተካሄዱ ያሉ ውጊያዎች ተጠናክረው እንደቀጠሉ ነው። ፋኖ በልዩ መሳሪያ በደብረ ማርቆስ ታሪክ ሰርተዋል። የፓርላማውን የአፈና ውሳኔ ተከትሎ የፓርላማ አባሉ ዶክተር ደሳለኝ ጫኔ ገልጸዋል። ከመቀሌ በህወሓት ተባረው አዲስ አበባ የሚገኙት አቶ ጌታቸው ረዳ አዲስ ፓርቲ በይፋ መስርተዋል። የደቡብ ሱዳን የተሞላ የጎሳ ታጣቂዎች በፈጸሙት የደፈጣ ተኩስ ጥቃት ስድስት ሰዎች ተገድለዋል። በእስራኤል ጥቃት ዘጠኝ ልጆቹ የተገደሉበት አባት ህይወቱ ባስኪ ሁኔታ ላይ እንደሚገኝ ተነግሯል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎችን እንደርሷችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአራቱም የአማራ ግዛቶች እየተካሄዱ ያሉ ውጊያዎች ተጠናክረው እንደቀጠሉ ነው። የአማራ ፋኖ ብሔራዊ ኃይል በክልሉ የተለያዩ ቀጠናዎች ባካሄዳቸው የአውደ ግንባር ውጊያዎች ከፍተኛ ኪሳራ በአገዛዙ ጦር ላይ ማድረሱ ታውቋል። ዛሬ ግንቦት 18 2017 ዓ ም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ፋኖ በራሱ ጠበብቶች በፈበረከው መሳሪያ የሀዲስ ዓለማየሁ ሰባተኛ ክፍለ ጦርና የስድስተኛ ክፍለ ጦር የንጉስ ተክለ ሃይማኖት ብርጌድ ጋር በመሆን ደብረ ማርቆስ በመግባት በዘሪሁን 13 ጥቃት ተፈጽመዋል። በደብረ ማርቆስ ከተማ ቀበሌ 13 አንደኛ ፖሊስ ጣቢያ ከሰዓት በኋላ የፋኖ ኃይሎች በፈጸሙት ጥቃት የፖሊስ ጣቢያው የመብራት ቆጣሪ ሲነድ፣ ሌሎች ያገዛዙ ጦር መገልገያዎች ነደዋል። የፖሊስ ጣቢያው ቢሮ መውደሙን የገለጸው የአፋ ባሃ በጎጃም ቀጠና ሶስት ያገዛዙ ሚሊሻዎች መደምሰሳቸውና አራት ቁስለኛ መሆናቸውም ተገልጿል። በተመሳሳይ በእሁዲት ከተማ ወርቅ አባይ ብርጌድ በትናንትና ሁለት ማለትም ግንቦት 17 2017 ዓ ም ከጠዋቱ አራት ሰዓት እስከ ምሽት አንድ ሰዓት በአንደኛ ሻለቃና በሁለተኛ በአሳምነው ሻለቃ የጨበጣ ውጊያ ተካሂደዋል። የወርቅ አባይ ብርጌድ አንደኛና ሁለተኛ ሻለቃ ስርዓቱ አገልጋይ የሆኑትን ባንዳ ሚኒሻዎችን ስብሰባ ለማካሄድ ሲሞክሩ ነበልባሉ አሳምነው ሻለቃ የፋሽዝም አገልጋዮችን ሙትና ቁስለኛ አድርገናቸዋል ሲሉ ፋኖ አደራጀው ተናግረዋል። ከዚህ በመቀጠልም አለም ማር አካባቢ በሶስት አቅጣጫ የመጣውን ኃይል ስቦ በመምታት አስር ሙትና አስራ አምስት ቁስለኛ በማድረግ የብልጽግና ሀይል ወደ መጣበት እግሬ አውጪኝ እያለ እንዲሸሽ አድርጓል። በሌላ ደግሞ የብልጽግና ጦር ፋኖን በብዛት እየተቀላቀለ ነው። የፋኖ ፈርጣማ ክንድ አገዛዙን እያፈራረሰ ነው። ይህን የተረዱም የብልጽግና መጠቀሚያ የነበሩ አካላት በየቀኑ ፋኖን እየተቀላቀሉ ይገኛሉ። በዚህም መሰረት በአንድ ሳምንት ጊዜ ውስጥ ብቻ ከ200 በላይ የብልጽግና ሰራዊት አባላት ፋኖን መቀላቀላቸውን አርበኛ አስረስ ተናግረዋል። የምስራቅ አማራ ኮር ሁለት አህዶች ካላኮርማና፣ ዲቢና ወርቄ ባለሽርጡ ክፍለ ጦሮች ለወራት ያሰለጠኗቸውን ፋኖዎች አስመርቀዋል። ሰልጥነን እንዋጋለን እየተዋጋን እንሰለጥናለን በሚል መሪ ቃል በርካታ ቁጥር ያላቸውን ምልምሎች ለወራት በማሰልጠን ወታደራዊና ፖለቲካዊ አቅማቸውን ከፍ በማድረግ ግንቦት 172017 ዓም አስመርቀዋል። የአማራን ሕዝብ ቅዱስ የህልውና ትግል ለድል ለማብቃት ሰራዊቱን በትጥቅና በሰው ኃይል ማጠናከር ተጠናክሮ የሚቀጥል ተግባራችን ነው ሲሉ የምስራቅ አማራ ኮር ሁለት ከፍተኛ አመራሮች ገልጸዋል። በዛሬው እለት ግንቦት 182017 ዓ ም የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና የብልጽ ብልጽግናን ጦር አይቀጡ ቅጣት እየቀጡት ይገኛሉ። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና በዛሬው ዕለት ዘመቻ ቋራ ቃል ኪዳን ቋራ ላይ ተጀምሯል። የአማራ ፋኖ የህልውና ትግሉን ከፍተኛ ድል እየተቀናጀ በላቀ የአውደ ውጊያ የበላይነት በጠላት ላይ የስነ ልቦናና የሞራል ብልጫ የወሰደበት ሁኔታ ላይ ይገኛል ተብሏል። የዘመቻው ዓላማ በታሪካዊ ቦታ ቋራ ምድር የአማራ ፋኖ ብሔራዊ ኃይል ምስረታን በማስመልከትና የጥምር ስራን ለማስተዋወቅ የታቀደ መሆኑም በፋኖ በኩል ተገል ገልጿል። በዚህም አውደ ውጊያ የተሰለፉት ፋኖችም ከጎንደር ቀጠና የተለያየ ክፍለ ጦርና ኮር አካላት ነው የተውጣጡት። አህዶችን ከደቡባዊ ጎንደር ቀጠና ከሜጀር ጀነራል ውባንታ አባተ አንደኛ ኮር የተውጣጣ አንድ ሻለቃ፣ ከማዕከላዊ ጎንደር ቀጠና ከግዙፉ ጎንደር የበጋሻው ክፍለ ጦር አንድ ሻለቃ፣ ከታድሎ ብርሃን ክፍለ ጦር አንድ ሻለቃ፣ ከጥቁር አንበሳ ክፍለ ጦር አንድ ሻለቃና ከሁለተኛ ኮር ከቋራ ኦሜድላና ከአድዋ ክፍለ ጦሮች ሁለት ሁለት ሻለቃዎች ከዞብል ጃኑና ቴዎድሮስ ክፍለ ጦሮች አንድ ሻለቃዎች አለቃዎች እየተውጣጡ ናቸው። እስካሁን በነበረው ከባድ ትንቅንቅ የወገን የበላይነት የነገሰበትና የቋራ ቃል ኪዳን የበላይነትና የአንድነት ብርታት ተምሳሌት የነገሰበት ነው። በዚህ ትንቅንቅ በበዛበት የትግል አውድ ውስጥ የፋኖ ጦር የቋራ ወረዳ በሙርን የተቆጣጠረ ሲሆን የብልጽግና ጦር በሙሉ የተደመሰሰና የረገፈ እንደሆነ ለማወቅ ተችሏል። በተመሳሳይ በሸዋ የቡልጋ ምንጃር ቀጠና በኮረማሽ ጎርፎና በአካባቢው ላይ ከበባ ለመፈጸም የሞከረው የአገዛዙ ጦር በኃይለማርያም ማሞ ብርጌድ ሻለቃ አንድ ከበባ ተፈጽሞበት ተመቷል። በከበባ የተመታው የአገዛዙ ጦር ከፍተኛ ኪሳራ ደርሶበት ተመልሷል። የፓርላማውን የአፈና ውሳኔ ተከትሎ የፓርላማ አባሉ ዶክተር ደሳለኝ ጫኔ ገለጹ። ከሰሞኑ የህዝብ ተወካዮች ምክር ቤት እንደ ሪፖርተር አይነት ሚዲያዎችን ከመከልከሉም በላይ በቀጥታ በምክር ቤቱ የፌስቡክና የዩትዩብ ገጾች ላይ ይተላለፉ የነበሩ የምክር ቤቱን ጉባኤዎች የአስረጃዎችና ህዝብ አስተያየት ማዳመጫ መድረኮችንና ስብሰባዎቻቸው የቀጥታ ስርጭት እንዲቆም ተደርገዋል። የምክር ቤቱን ስብሰባዎች የቀጥታ ስርጭት ማቆም እና የገለልተኛ ሚዲያ ተደራሽነትን መገደብ በየቀ ቀኑ እየጠበበ የሄደውን የፖለቲካ ምህዳር ሙሉ በሙሉ እንደ መዝጋት የሚወሰድ የጎንዮሽ እርምጃ ነው። ፓርላማ የህዝብ ቤት ነው ሲሉ የፓርላማ አባሉ ዶክተር ደሳለኝ ጫኔ ተናግረዋል። በሩም ለህዝብ ክትትልና ቁጥጥር ክፍት ሆኖ መቀጠል አለበት ሲሉ አክለዋል። የህዝብ እንደራሴዎች እንደተመረጠ ተወካይነታችን እውነትን እንደማንፈራ ለህዝብ ተጠያቂዎች መሆናችንን ታላቅ ኃላፊነትና አደራ ለሰጠን ህዝብ አገልጋይ መሆናችንም ማሳየት አለብን። ግልጽነትም ስጋት ሳይሆን የየትኛውም የዲሞክራሲ ስርዓት መሰረት መሆ መሆኑን የምክር ቤቱ አመራሮች ማረጋገጥ ይጠበቅባቸዋል። የፓርላማ ስብሰባዎቻችንን የቀጥታ ስርጭቶችን በአስቸኳይ ወደነበረበት እንዲመለስና ሁሉም እውቅና ያላቸው ሚዲያዎች ስለ ምክር ቤቱ ውሎች በነፃነት ዘገባ እንዲሰሩ እንዲፈቀድ እንደ አንድ የምክር ቤት አባል ጥሬን አቀርባለሁ ሲሉ ዶክተር ደሳለኝ ጫኔ ግልጽ አድርገዋል። ከመቀሌ በህወሓት ተባረው አዲስ አበባ የሚገኙት አቶ ጌታቸው ረዳ አዲስ ፓርቲ በይፋ መሰረቱ። የኢትዮጵያ ብሔራዊ ምርጫ ቦርድ በአቶ ጌታቸው ረዳና ጓዶቹ ይመራል የተባለውን ዲሞክራሲያዊ ስምረት ትግራይ የተባለውን ጊዜያዊ የፖለቲካ ፓርቲዎች የምዝገባ ፍቃድ ሰጠው። ቦርዱ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ዓ ም የኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ የፖለቲካ ፓርቲ ጊዜያዊ የምዝገባ ፍቃድ ለዴሞክራሲያዊ ስምረት ትግራይ ዛሬ ግንቦት 18 2017 ዓ ም ሰጥቻለሁ ሲል በማኅበራዊ ሚዲያ ገጹ ባሰራጨው ደብዳቤ ያሳውቀዋል። ጊዜያዊ የምዝገባ ፍቃዱ የሚያገለግለው ፖለቲካ ፓርቲው ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ብቻ መሆኑን የገለጸ ሲሆን የሚያገለግለውም ለሶስት ወራት ብቻ መሆኑም ይታወቃል። ምርጫ ቦርድ ለህዋት ፍንካቹ ለአቶ ጌታቸው ረዳ አዲስ ፓርቲ እውቅና ከመስጠቱ ከ15 ቀን በፊት የህዋትን ፍቃድ መሰረዙ ይታወሳል። ብልጽግና በትግራይ ህወሓትን በጦርነትም ይሁን በሌላ መንገድ በማክሰም ብልጽግናዊ የሆነ ፓርቲ እንዲመሰረት ይሻል። ለዚህ ደግሞ አብይ አህመድ አማካሪ ሚኒስትራቸውን ጌታቸው ረዳን ተጠቅመው ከፍተኛ ስራ እየሰሩ ነው። የደቡብ ሱዳን የሙርሌ ጎሳ ታጣቂዎች በፈጸሙት የደፈጣ ተኩስ ጥቃት ስድስት ሰዎች ተገደሉ። ከደቡብ ሱዳን የመጡ የሙርሌ ጎሳ ታጣቂዎች በጋምቤላ ክልል በአኟዋክ ዞን ዲማ ወረዳ በሚገኝ ቦታ ላይ በከፈቱት የደፈጣ ተኩስ ጥቃት ስድስት ሰዎች መገደላቸውን የወረዳው የአስተዳደርና የፖሊስ ኃላፊዎች ለኢትዮጵያ ኢንሳይደር ተናግረዋል። በትናንትና ሁለት ጠዋት በተፈጸመው በዚህ ጥቃት በዘጠኝ ሰዎች ላይ ጉዳት መድረሱን መመልከታቸውን በአካባቢው የሚገኙ የሕክምና ባለሙያ ገልጸዋል። የጎሳታ ታጣቂዎች ጥቃቱን የሰነዘሩት ከዲማ ወረዳ 39 ሰዎች አሳፍሮ ወደ ጎግ ወረዳ ሲጓዝ በነበረ የህዝብ ማመላለሻ አውቶቡስ ላይ እንደሆነ የወረዳው ፖሊስ አዛዥ ረዳት ኢንስፔክተር ኡታክ ሜዶ ነግረውኛል ሲል ኢትዮጵያ ኢንሳይደር ዘግቧል። የህዝብ ማመላለሻ አውቶቡሱ የደፈጣ ጥቃት የተሰነዘረበት ከዲማ ከተማ 45 ኪሎ ሜትር ርቀት ተጉዞ አቻኛና 45 በተባሉ ቀበሌዎች መካከል በደረሰበት ወቅት እንደሆነ የፖሊስ አዛዡ አስረድተዋል። ታጣቂዎቹ በአውቶቡሱ ላይ ተኩስ በከፈቱበት ወቅት መሳሪያ የያዘ ተሳፋሪ መልሶ በመተኮስ አጸፋውን መመለሱን ረዳት ኢንስፔክተር ኡታክ አመልክተዋል። በተኩስ ልውውጡ አንድ ታጣቂ መገደሉንም የፖሊስ አዛዡ ጠቁመዋል። በታጣቂዎቹ የደፈጣ ጥቃት የአውቶቡሱን ሹፌር ጨምሮ የስድስት ሰዎች ሕይወት ሲያልፍ በስድስት ሰዎች ላይ ጉዳት መድረሱንም ጨምረው ገልጸዋል። ታጣቂዎች ጥቃቱን ከሰነዘሩ በኋላ በህዝብ ማመላለሻው አውቶቡሱ ላይ የመገልበጥ አደጋ መድረሱንም ረዳት ኢንስፔክተር ኡታክም አክለዋል። ከፍተኛ ጉዳት ያጋጠማቸው ወደ ሚዛን ቴፒ ከተማ መላካቸውን አብራርተዋል። ከጥቃቱ በኋላ ዘጠኝ ሰዎች ጉዳት ደርሶባቸው ወደ ዲማ ጤና ጣቢያ መምጣታቸውን በህክምና ተቋሙ የሚሰሩ አንድ የጤና ባለሙያ አረጋግጠዋል። ሰዎቹ መካከል ሶስቱ ለተሻለ ህክምና ወደ ሚዛን አማን ሆስፒታል መወሰዳቸውንም ተናግረዋል። የትናንቱን ጥቃት የፈጸሙት ሲቪል የለበሱ የሙሌ ጎሳ ታጣቂዎች ናቸው ሲሉ የዲማ ወረዳ ፖሊስ አዛዥ ወንዝ ለዋል። ከደቡብ ሱዳን የሚነሱት እነዚሁ ታጣቂዎች ከዚህ ቀደምም ድንበር አቋርጠው ወደ አካባቢው በመግባት በወረዳው ነዋሪዎች ላይ በተደጋጋሚ ጥቃት ሲያደርሱና ከብቶቻቸው ሲዘረፉ መቆየታቸውንም አስረድተዋል። በእስራኤል ጥቃት ዘጠኝ ልጆቹ የተገደለበት አባት ህይወቱ በአስጊ ሁኔታ ላይ እንደሚገኝ ተነገረ። በጋዛ ሰርጥ ፍልስጤማዊ ዶክተር ባለቤት የሆነና እስራኤል አርብ ዕለት በፈጸመችው ጥቃት ልጆቹ የተገደሉበት አባት ህይወቱ በአስጊ ሁኔታ ላይ እንደሚገኝ ህክምና የሚያደርግለት ሆስፒታል ገልጸዋል። ሃንዮኔስ በሚገኘው ናስር ሆስፒታል የምትሰራው ቡልጋሪያዊት ሐኪም ዶክተር ሚሌና አንጀሎቫቺ ለቢቢሲ እንደተናገረችውም የሐሚድ አልናጃር ህይወት አደጋ ውስጥ ነው። የእስራኤል ጥቃት ጥንዶቹ ካሏቸው አስር ልጆች ውስጥ ዘጠኙን ገድሎ አባት እና የ11 ዓመት ልጁን ለጉዳት ዳርገዋል። የእስራኤል ሰራዊት ክስተቱ እየተጣራ መሆኑን አስታውቋል። ቀይ መስቀል በበኩሉ ሃንዩኒስ በሚገኘው ቤታቸው የነበሩ ሁለት ሰራተኞቹ ቅዳሜ ዕለት በደረሰ ጥቃት መገደላቸውን ገልጿል። ዓለም አቀፉ የቀይ መስቀል ኮሚቴ የመሳሪያ ማምከን መኮንን ኢብራሂም ኤድ እና በራፋ የሚገኘው ሬድ ክሮስ ፊልድ ሆስፒታል ጥበቃ አህመድ አቡ ሂላል መገደል በጋዛ ያለውን ሊታለፍ የማይችል የንጹሐን ሞት እንደሚያመል ለመለከት በመግለጽ በድጋሚ የተኩስ አቁም ጥሪ አቅርበዋል። በሐማስ የሚመራው የጤና ሚኒስቴር የእስራኤል የአየር ጥቃት የነፍስ አድን አገልግሎት ኃላፊና ጋዜጠኛን ጨምሮ እስከ ንጋት ድረስ 23 ሰዎችን መግደሉን እሁድ ዕለት ገልጸዋል። የጋዛ የህዝብ የአደጋ ጊዜ አገልግሎት ከፍተኛ ኃላፊ አሽራፍ አቡናር እና ባለቤቱ የተገደሉት በማዕከላዊ ጋዛ በሚገኘው ቤታቸው ውስጥ እንደሆነ ሚኒስቴሩ ተናግረዋል። ጋዜጠኛ ሐሰን መጅድ አቧርዳ እና በርካታ የቤተሰብ አባላቱ ደግሞ በሰሜናዊ ጋዛ ጃባሊያ በሚገኘው ቤታቸው ላይ በተ የተፈጸመ ጥቃት መገደላቸውን አክለዋል። እንደ ባለቤቱ ሁሉ ሐኪም የሆነው አልናጃር በቅዳሜ ዕለቱ ጥቃት አእምሮ፣ ሳምባ፣ ቀኝ እጅና ኩላሊቱ በከፍተኛ ጉዳት እንደደረሰበት ዶክተር አንጀሎቫቺ ተናግሯለች። በሆስፒታሉ የምንችለውን ሁሉ እያደረግንለት ነው ብላለች። አድማጭ ተመልካቾቻችን የሰአቱ የሮሃ ቲቪ ዜናዎች እየተከታተላቸኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።